ዋናው እሱ አይደለም። ይኸውላችሁ አራት ግምት ነው ማስቀምጠው እናንተ ከዛ በላይ ማስቀመጥ ትችላላችሁ። መሲ እስልምናን ተቀብላ የታየችበት ምክንያት ይሆናል ብዬ የምገምተውን ግምቴን ነው እንግዲህ፣ ነው ብዬ አይደለም ግምት ሊሆን ይችላል ብዬ እናንተ አንዱን እንድታስቀምጠው ነው የምፈልገው። አንደኛ፣ ሁልጊዜ እንደምናስተምረው በቤተሰቦቻቸው ሻምበሶ አብዱልቃድር ወይም ተወከል የሚባል የዛር መንፈስ ያለባቸው እና ኦርቶዶክስ ሆነው ግን እናቶቻቸው ወደ ስላም ዛር ወደሚያመልኩ ቃልቻዎች አውሊያዎች ጋር ሄደው የሚካድሙ የሚያስካድሙ ከነበሩ በነሱ ቤተሰብ ምክንያት በነሱ ቤተሰብ ምክንያት ምናልባት እስልምና ልትቀበል ትችላለች። ምንድነው፣ መንፈስ ውስጥ ካለ ሆን ብሎ መንዙማ የሚያዳምጡ ጓደኞች ያገናኛታል። በዛ መስመር ያሉትን ጓደኞች ያገናኛታል። በእስልምና ውስጥ ያሉት ባይሆንም እንኳን ድንገት የሆነ ቀን ላይ ሊበቀላት ይችላል። ሃይማኖቷን ቀይሮ ማለት ነው። አንዱ ይሄ ነው። በቤተሰቦቿ ካለ ነው። በትክክል ይሄ ነገር ስለማቅረው በቤተሰቦቻቸው የእስላም ዛር ያለባቸው ሰዎች ምልክት የሚያሳዩት ምንድነው? ሮብና አርብ አይጾሙም። ሮብና አርብ ንጹም ቢሉ እንኳን በጣም ይቸገራሉ። አብይ ጾምም በደንብ አይገፉበትም፣ አይጾሙም። ኢየሱስ ክርስቶስ ላይ ያላቸው አመለካከት በጣም የላላ ነው። ቢዘምሩለትም፣ ምን ቢሉለትም ልባቸው የተጠራጠረ ነው የሚሆነው። አዳር ሞት የመንፈስ ያለበት ነው የሚሆነው ማለት ነው። ስለዚህ ከቤተሰብ ነው የሚመጣው። አንዱ ይሄ ነው። ሁለተኛ ደግሞ መስተፋቀር ወይም መተት የሚባል ደግሞ አለ። በመተት የሚሰሩ ሰዎች ሆነው ይቺ ልጅ ምናልባት በሃይማኖቷ ለቲክቶክ ብቻ ለታይታ ሆና ከስር ግን እምነቷ በጣም ይላላ ማትሰግድ፣ ማትጾም፣ ማትጸልይ ከነበረች የሚላክባት መንፈስ ላ ላይ የሚላከው መንፈስ ማለት ነው። መስተፋቀሩ ስራውን ይሰራል። ሙስሊም አድርጋት የኔ ሚስት አድርጋት ተብሎ ሊላክ ይችላል። በመስተፋቅር መንፈስ ምክንያት እንደዚህ የተደረገባቸው እህቶች ብዙ ያገቡዋሉ። ለሀብት ብለው ያገቡዋሉ። በመንፈስ የገቡዋሉ። ግን በብዛት ተይዘው ነው የሚገቡት። መተት በጣም ከባድ ነው። የመስተፋቅር መተት በጣም ከባድ ነው። በጾም በጸሎት በስግደት ያልበረቱ እህቶችን ያስማርካል። ይሄ ሁለተኛው ግምቴ ነው። ሶስተኛው ግምቴ ደግሞ ሲታመሙ አንዳንዶቹ በጣም ሲታመሙ ማለት ነው፣ ካልሰለምሽ አትድኝም ተብሎ ይነገራቸዋል። ይሄ መሲህ ላይ ይሆናል ብዬ አልገምትም፣ ግን እንደዚህም አይነት ደግሞ ሃይማኖት አቃየር አለ። በእናቶቻችን ለምሳሌ እናቷ ካልሰለምሽ አትድኝም ወይም ደግሞ ስትሰልሚ ነው የምትድኝ ተብሎ የሚነገራቸው ሰዎች አሉ። ዛሩ ነው ይሄን እንዲነገር የሚያደርገው ካለባቸው ችግር ነው። ታዲያ ይሄን ደግሞ በኮሜንቴ ላይ መጻፍ ትችላላችሁ። አለ በየቤቱ ነው ያለው። ያው አዎ እያላችሁ ነው ያለ ተው፣ እንደዚህ የተጻፉ መጥፎ ነገር በለጌ ነገር አትጻፉ፣ ተው። ይሄ ነገር አይገባም፣ ጥሩ ቦታውም አይመጥነውም። እና ይሄ ነው ሶስተኛ። እንደ ሶስተኛም ወስደው ተጨማሪ ሶስተኛ ላይ የሚደርበው ነገር ምን መሰላችሁ? በቤተሰቦቿ የሆነ ከባድ ችግር መከራ ደርሶባታል ማለት ነው እሷ ሳውዲ አረቢያ ሆና እስልምናን ትሳደብ በነበረችበት ሰዓት ላይ